ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት አደራ ልጆች በመላው ዓለም የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ በሙሉ እንኳን ለመቤታችን ለቅድስት ድንግል ማርያም ከስደት ለተመለሰችበት ዓመታዊ መታሰቢያ በዓል እንዲሁም በእለቱ ታስበው ለሚውሉ ጸርቀን ሰማዕታት ወራፊና ዓመታዊ ክብረ በዓል በሰላም በፍቅር በምህረቱና በቸርነቱ ለዛሬዋ ቀን ለዚህ ሰዓት ለዚች ደቂቃ ላደረሰን ለኃያሉ ልዑል እግዚአብሔር ክብር ምስጋና ሁሉ ለእርሱ ይሁን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ ስምንት ለስም አጠራሩ ክብር ምስጋና ይግባውና ጌታችን ክብርት እናቱ ከመቤታችን ጋራ ከክብርት እናቱ ከመቤታችን ጋራ ከስደት ሲመለስ ከዓለት ላይ ውኃ ያፈለቀበት ዕለት ነው። በቦታውም ላይ አምላክን የወለደች የክብርት እመቤታችን በውሃ ምንጭ ዘንድ ያለች የቤተ ክርስቲያኗ ቅዳሴ ቤት ተከበረ። ዳግመኛም በዚህች ዕለት የእርማኖስ እናት ቅድስት ተመዳ አረፍቷ መሆኑን እንዲሁም የአንድ ሺ ሁለት ሰማዕታት የረፍታቸው መታሰቢያ መሆኑን ስንክሳሩ በስም ይጠቅሳቸዋል። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከስደት በተመለሰች ጊዜ እንዲሆነ የብርሃን እናቱ ክብርት እመቤታችን ልጇን ይዛ ከነ ዮሴፍ ጋር ወደ ምድረ ግብፅ ስትሰደድ ግብፅ ደርሰው በዚያ ቢቀመጡም ነገር ግን ግብፅ አልተመቻቸውም። ህዝቡም በሰላም አልተቀበላቸውም። እንዲያውም በምድረ ግብፅ ብዙ ተሰቃይተዋል። ከግብፅም ተነስተው ወደ ኢትዮጵያ በመጡ ጊዜ ግን የኢትዮጵያ ሕዝብ ሁሉ በሰላምና በፍቅር ተቀበላቸው። ከመንገዱና ከረሃቡ ከጥሙም ጽናትም የተነሳ እጅግ ደክማለች እና የኢትዮጵያ ሰዎች እመቤታችንን አይተው እጅግ አዘኑላት። ይህችስ የነገሥታት ዘር ትመስላለች፣ ነገር ግን አንዳች ችግር አጋጥሟት ተሰዳ ወደ ሀገራችን መጥታለች ብለው እንክብካቤን አደረጉላት። እግራቸውንም አጥበው በክብር ማረፊያዎች ላይ አሳረፏቸው። መልካም መስተንግዶንም አደረጉላቸው። እመቤታችንም ከድካማ ካረፈች በኋላ ሀገሪቱን በእጅጉ ወደደቻትና የተወደደ ልጇን ይህንን ሀገርና ህዝቧን በመላ ወድጃችኋለሁና በዚህ እስከ መጨረሻው እንኖር አለችው። ጌታችንም የታችንም ክብርትናቱን ይህች ቅድስት ሀገር ናት። በኋለኛው ዘመን የቅዱሳን መነኩሳት ቦታ ትሆናለች። በውስጧም እስከ ዓለም ፍጻሜ ድረስ እመሰገንባታለሁ የአንቺም ስም ሳይጠራ አይውልባትም አላት። ከዚያም በኋላ ጌታችን ደመና ጠቅሶ በእርሷ ላይ ተቀመጡ። መልአኩ ቅዱስ ኡራኤልን መጣና እየመራቸው መላ ኢትዮጵያን ጎበኟት። እመቤታችንም ቤታችንም ሀገሪቱንና ህዝቦቿን ወዳቸዋለች ደስም ተሰኝታባቸዋለች እና ጌታችን ለክብርት እናቱ ይህችን ቅድስት ሀገር አስራት አድርጌ ሰጠው ሺ አላት። እመቤታችንም እጅግ ተደስታ ልጄ አምላኬ ብላ መሰገነችው። ከዚያም በኋላ ከአንዱ ቦታ ወደ አንዱ ቦታ እየተዘዋወሩ መለዋ ኢትዮጵያን በኪረተ እግራቸው ባረኳት። ጌታችንም በዚህ ቦታ እንዲህ አይነት ቤተ ክርስቲያን ይታነጻል፣ እከሌ የሚባልም እንዲህ አይነት ቅዱስ ይነሳል እያለ ብዙ ምስጢራትን ለክብርትናቱ ነገራት። ከዚያም በኋላ የስደቱ ዘመን ሲያልፍ ሄሮዶስን በመጨረሻ ክፉ አሟሟትን ሲሞት መልአኩ ወደ ገሊላ አውራጃ እንዲመለሱ ነገራቸው። እመቤታችንም ከዚች ሀገርስ ባንሄድ እመርጣለሁ ስትለው የተወደደ ልጇ ግን እናቴ ሆይ ጽድቅንና ፍቃድን ሁሉ ልንፈጽም ይገባናል ብሎ አጽናና ብሎ አጽናናትና ወደ ሀገራቸው ተመልሰው ሄዱ። ተመልሰውም ሊሄዱ ሲነሱ የኢትዮጵያ ሰዎች ልዩ ልዩ አማሃጅ መንሻ ሰጧቸው። ልዩ ልዩ ልብሶች፣ ወርቅ፣ እጣን፣ ከርቤ ሽቶና ስንቃቸውን በግመሉ ላይ ጭነው እመቤታችንንና የተወደደ ልጇንም በበቅሎ ላይ አስቀምጠው በክብር ሸኟቸው። እመቤታችንም ልጇን ታቅፋ በበቅሎ ተቀምጣ በበረሃው በመጓዝ ወደ መጣችበት ሀገር ሄደች። ኢትዮጵያንም የኢትዮጵያ ሕዝብም የሰጧትን ብዙ እጅ መንሻዎች በግመሎች ጭና ይዛ ወደ ሀገሯ በተመለሰችም ጊዜ ከአንድ ባህር ዳር ደረሰች። ከዚያም የጀልባውን ባለቤት እግዚአብሔርን ስለ መውደድ አሻግረኝ ብላ ለመነችው። ባለጀልባውም እነሆ ዕቃ የተጫኑ አምስት ግመሎች እና ከአንቺ ጋራ ከዚህም ሕፃን ጭምር አምስት ሰዎች እመለከታለሁ አንቺ የተቀመጥሽባትን በቅሎም አለች። ጀልባዋም ታናሽ ናት፣ የመቀመጫ ክፍሏም በውስጧ የተሳፈሩ ሰዎችም ተጨናንቀው ነው ያሉት። ስለዚህ እንዴት ላሻገረሽ እችላለሁ? ነገር ግን እመቤቴ ሆይ ይቅርታ አድርጊልኝ፣ ይህንን በክፋት አላደረግኩትምና አላት። ክብርት እመቤታችንም የጀልባው ባለቤት ሊያሻግራት እንዳልቻለ በተረዳች ጊዜ፣ ልጅ ሆይ የእግዚአብሔር ልጅ እንደመሆንህ ይህንን ትልቅ ወንዝ ለመሻገር የአምላክነትህን ሥራ ትሠራ ዘንድ እለምንሃለሁ ስትል ማለደችው። ያን ጊዜም ጌታችን ክብርት እናቱን የወለድሽኝ እናቴ ሆይ አትዘኝ ብሎ አረጋጋት። ዳግመኛም በእኔ ፍቃድ፣ በአባቴ ፍቃድ፣ በመንፈስ ቅዱስ ፍቃድ ከአንቺ ሰው ሆኛለሁና ሰው መሆኔንም ከአባቴ በቀር መስተፈስሂ ከሚሆን ከመንፈስ ቅዱስም በቀር ያወቀ የለም። ዳግመኛም በሕያዋን እና በሙታን ለመፍረድ ለሁሉም እንደየ ሥራው ከፍለውም ዘንድ ይመጣለሁ። ያችንም ሰዓት የሰማይ መላእክትም ቢሆኑ የአዳም ልጆችም ቢሆኑም ከእኔና ከአባቴ ከመንፈስ ቅዱስም በቀር የሚያውቃት የለም። ያን ጊዜ አመፃን የሚናገር አንደበት ሁሉ ይዘጋል ብሎ አባታችን ዳዊት እንደተናገረ እከራከራለሁ ከራለው የሚል አንደበት እንደ ዲዳ ምላሽ ያጣል አላት። ክብርት እመቤታችን ማርያምም ይሄንን ሁሉ ምስጢር የተወደደ ልጇ የነገራትን ታስተውለው በልቧም ተጠብቀው ነበር። ጌታችንም አምላካችን መድኃኒታችን ኢየሱስ ክርስቶስም ለክብርት እናቱ ይሄንን ከነገራት በኋላ ቀኝ እጁን ዘርግቶ ከወንዙ ማዶ ጤር በሚባል ተራራ ያሉትን ድንጋዮች ጠቀሳቸው። ያን ጊዜም እነዚያ ድንጋዮች እየተገለባበጡ መጥተው እንደ ጀልባ ሆነው በወራጁ ወንዝ ላይ ተንሳፈፉ። ከዚያም እመቤታችንን ከህፃኑ ጋር ከነቤተሰቧና ከነጓዟ አሻገራት። እነዚያንም ድንጋዮች ያዩ ሰዎች ሁሉ እጅግ አድንቀው ብቻውን ድንቅ ታምራት ያደረገ እስራኤልን የፈጠረ እግዚአብሔር ይክበር ይመስገን የጌትነቱም ስም የተመሰገነ ይሆን እያሉ አመሰገኑ። እነዚያም የተባረኩ ሰዎች ወንዙን ከተሻገሩ በኋላ በዚያች ሀገር ለስምንት ቀን ተቀመጡ። ከዚያም በኋላ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስላደረገላት መልካም ስራ ሁሉ እግዚአብሔርን ፈጽማ እያመሰገነች ወደ አባቷ ወደ ዳዊት ሀገር ተመለሰች። ዳግመኛም በኋለኛው ዘመን ጌታችን በዚህ በደብረ ቁስቋም ቅዱሳን ሐዋርያዎቶቹን ሰበሰባቸውና ታቦታትንና ቤተ ክርስቲያንን አክብሮ የቁርባን ምስዋዕትንም ሰርቶ ቅዱስ ስጋውንና ክቡር ደሙንም ለወገኖቹ ሰጣቸው። ለዚህም ነገር የእስክንድሬው ሀገረ ሊቃነ ጳጳሳት ቅዱሳን አባቶቻችን ቄርሎስ እና ቴዎፍሎስ ምስክሮች ሆኑ። እርጉም ሄሮድስ ከሞተ በኋላም መልአኩ ለዮሴፍ ተገለጠለት፣ ወደ እስራኤል አገር ህፃኑንና እናቱንም ይዞ እንዲመለስ አስቀድሞ ነግሮት ነበር። በሚመለሱም ጊዜ መአልቃ የምትባል አገር ደረሱ። ከዚያም ወደ መጣሪያ ሀገር ደረሱ። ይህችም ክብር ይግባውና ጌታችን ውኃ ያፈለቀባትና የመጠመቂያ ቦታ የሆነች ናት። እርሷም እስከ ዛሬ አለች። ሰዎችም ከየሀገሩ ሁሉ ወደ እርሷ መጥተው አምላክን ወደ ወለደች እና በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ቅድስት እመቤታችን ልመናን ያቀርባሉ። ከተባረከውም የውኃ ምንጭ ተጠምቀው ከደዌያቸው ሁሉ ይድናሉ። በዛሬቱም እለት ከከበረች ቤተ ክርስቲያን ይባረካሉ። ልመናዋ ክብሯ ለሁላችን በአማላጅነቷ ለምናምን ለምንታመን ሁሉ ይደረግልን። አሜን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን። አሜን። አኑሮኛል ቸርነትህ፣ ልኬ ሌለው ደግነትህ፣ እንዳንተ አይነት የት ይገኛል? ሁሉም ነገር ትዝ ይለኛል።